ሜላና አብርሽ አንድ ላይ እኔ ቤት እየኖሩ ነው። ሰላም ሩታዬ፣ የኔ ቆንጆ እንኳን ሰላም መጣሽንን ሰላምሽ፣ ጤናሽ ብዝት ረፍርፊ ይበልልን። ያው ተናፍቀሻል። ትናንትም ባለመምጣትሽ እንግዲህ ሩታ ሩታ እያሉ ነው። ያው ውድና የተከበራችሁ ቅመሞችዬ ሩታ መታለች ማለት ነው። ዛሬ እንግዲህ ያው ይዛ የመጣችው እንግዲህ እኔ አስተያየት ነው ቪዲዮ ላይ የምሰጠው፣ ሄርሜላና አብረሽ አንድ ላይ እንደሚኖሩ የእኔም የእሱም ጓደኛ ከሆነ የቅርብ ጓደኛችን ከሆነ አብሯቸው ከሚኖር ሰው ነው የሰማሁት። እንዴት ገና የክሳችን ወረቀት ገና ፍርድ ቤት እንደያዘው ነው በዚህን ሰዓት እሱም ብከሰው የሚያስጠይቀው ነገር ነው። ምክንያቱም ትዳሩ እየተጠናቀቀ ስላልሆነ እንዴት ከሄርሜላ አብሮ መኖር ጀመረ። እኔ በዚህን ሰዓት እሱን ማግኘት አልፈልግም፣ ግን ደግሞ ሄርሜላን ያመጣችኋት አንተና ብሩክ ስለሆናችሁ ከዛ ቤት እንድታስወጧት እፈልጋለሁ በማለት ነበር። ዛሬ እንግዲህ ሩታ ያመጣችሁ ማለት ነው። እንደኔ እንደኔ ግን ሩታዬ ማለት ነው አብርሽና ሄርሜላ ያው ቪዲዮን እንደምታዩም ነው ያው የቅርብ ጓደኛልሹ ሰው ያው እንግዲህ አብረው ሄርሜላና አብርሽ ይኑሩም አይኑሩም እውነትም ሊሆን ይችላል እውነትም ላይሆን ይችላል ብዬ ነው እኔ ማስበው። ግን ደግሞ አሁን ላይ በሚሰሩ ቪዲዮ አይደለም አንቺ እኛ ራሱ አብርሽ በጣም ገና ማለት ገና ነው እንዳልሽው፣ የፍቺው ወረቀት ምናልባት ገና ሊሆን ይችላል። ግን ቢሆንም በፕራንክ ሰበብ ግልጽ እኮ ነው ይሄ፣ ለሚዲያው ይፋ የሆነ ነገር። በፕራንክ ሰበብ ሁለቱም ያው የልብ ትረታቸውን እየተደማመጡ ነው። ያው በይፋ አፈቅርሻለሁ አፈቅርሃለሁ ማለት ብቻ ነው ሚዳል የቀራቸው፣ እንጂ በፕራንክ ሰበብ ሁለቱ ጋም ያለውን ውስጣቸው ያለውን ነገር ያው ግልጽ አድርገው እያሳዩን ነው፣ ለእኛ ማለት ነው፣ ለተመልካች እንኳን በዚህ ናል። በፕራንክም ሰበብ ክብር የሌለው ቪዲዮ እየሰሩ ለተመልካችም ሰሞኑን እየለቀቁ እንደሆነ እያየን ኖሩ ታየ። ሲቀጥል ግን እንደኔ እንደኔ ለአንቺ አንድ የምናገረው ነገር ቢኖር ማለት ነው ስለ ራሴ ቢሮ ታየ ለምን አንድ ላይ አደለም ላይ ለምን ሲወል አይኖሩም? ምንም ያስጨንቅሽ ነገር የለም። በእርግጥ ገና እንዳልሽውም ፍቹ አልተጠናቀቀም። ይሄ ነገር ብከሰውም ወንጀል ነው ሊያስቀጣው ይችላል። እንዴት በእኔ ቤት አንድ ወንድ ልጅ ትዳሩን ገና በፍርድ ቤት ያልጨረሰ ወንድ ልጅ እንዴት ሴትን ይዞ ገብቶ አብሮ ይኖራል ብዬ ብከሰው የሚያስጠይቅ ነው። እሱን ብቻ ሳይሆን ሄርሜላን ያመጣችኋትም አንተና ብሩክ ናችሁ ያስቀጣችኋል። እና ከነገ ጀምሮ ማስጠንቀቂያ ነግራችኋት ከቤቴ እንድትወጣ። ይሄንን ወሬ ሰማው ነው እንግዲህ ሩታ ምትነው። እንደኔ እንደኔ ግን ሩታዬ ወሬ አትስሚ። አይደለም። እንዳልኩት ምድር ላይ ሲወልም ይኑሩ። አብሬች ለአንቺ የሚሆንሽ ሰው አይደለም። ፍቺ ነው የምፈልገው በቃኝ ብለሻል። ስለዚ፣ እነሱን እንደውም አትከታታያቸው። በቃ የራስሽን ላይፍ ብቻ። ሩታ እጅ አትስጪ። እንደዚህ አይነት ነገር እንደውም አትይ። በቃ የነሱን ነገር ማለት ነው። እንደ ራሴ ነው ቤተሰቦቼ፣ ቅርታ ቃጠፋው። ምክንያቱም መወሰን ካለብሽ እስከ መጨረሻው ነው። የውሳኔ ሴት መሆን አለብሽ። በቃ በቤትሽም ገብታ ትቀመጥ። ምንም ትበል ያው ህግ እንዳልሹ ህግ የሚፈታው ነገር ነው። በእርግጥ ልክ ነው እያልኩ አደለም። ሄረሜላ የእውነት ቤቷ ገብታ ከአብርሽ ጋ የኖረች ከሆነ የልክ አደለም፣ ምክንያቱም ያ ወረቀታቸው ገና ስለሆነ ማለት ነው። ግን ቢሆንም አሁን አንቺ ወደ ራስሽ የምታስቢበት በሰላም ለመገላገል ጸሎት የምታረጊበት ከእግዚአብሔር የምትገናኝበት አደለም፣ የቤተሰቦቼ ራስሽን የምትጠብቂበት ራስሽን ከዛ ሁሉ ግርግር እዛ ቦታ ጅራ ገብተሻለ አደል፣ በቃ ራስሽን ከቤተሰብ ጋር ፍሪ የምታረጊበት ከቤተሰብ ጋር የምትመካከሪበት የወደፊት እርምጃሽን ለማስተካከል ቁጭ ብለሽ የምታልሚበት እና የምታስተካከይበት የምትወስኝበት ሰዓት ነው፣ የሰዓት መሆን ያለበት አዳን ቤተሰቦች እንጂ አብርሽና ሄርሜላ አንድ ላይ ኖሯሉን የራሱ የቅርብ ጓደኛ ነገረን እያልሽ የራስሽንም እያስጨናነቅሽ እንደዛ መሆን አለብሽ ብዬ እኔ በበኩሌ አላስብም። ቤተሰቦችና የአብሬሽ ያው ሰሞኑን አብረው እየኖሩ ነው ከሚሉት በላይ ግልጽ እኮ ነው። በፕራንክ ሰበብ እንግዲህ ለተመልካችም ምናል ክብር እንዳጡ ነው የሚገርመው። አብርሽ ጋርም ያለው ሁኔታ እሷ ጋርም ጓደኛሞች ናቸው እንዴ ብላችሁ እስከምትሉ ድረስ ነው ፕራንካቸው የሚገርመው። የእውነት ቤተሰቦች እና በዚህ ልክ ሁለቱ ፕራንክ እየሰሩ ፍቅራቸውን በአደባባይ ለኦዲንሱ አፈቅራለሁ አፈቅርሻለሁ ማለት ነው የቀራቸው ማለት ነው። ስለዛ ለራሴሽ ጊዜ ለራሴሽ ጥሞና ሰተሽ ራስሽን አዳምጪ ያልሹ ሰው ደግሞ እውነትም ሊሆን ይችላል እውነትም ላይሆን ይችላል። አቤልና ብሩክ ደግሞ ደግሞ አስመሳዮች ናቸው። ሩታ አሁን አንቺ እንዲህ እንዲህ ብታያቸው ዞሮ ደግሞ ከአብርሽ ጋር ናቸው። ጠቅላላ የአብርሽ ጓደኞች አስመሳይ ናቸው። ሁሉንም ማመን የለብሽም። ወላ አቤል ነው ወላ ብሩክ ነው፣ ምንም ይታመን ነገር የለም። ዛሬ የኔ ነው ያሹ ሰው ተገልብጦ የሌላ ሰው ሆኖ እንዳየሹ ነው አለ። በቅርብ ጊዜ ትዝታ ነው በአቤል የተነሳ እንደውም። ስለዛ ሩታዬ ራስሽን፣ ጤናሽን ጠብቂ። አብርሽ እንደም ሲጀመር አይጠቅምሽም። እሱ አላማ ቢኖት ትዳሩን ገና ድሮ አስተካክሎ መወሰን የሚችል ሰው ነበር። እኔ መለኪያ